የኦሮሞ ምርምር ማህበር ያሳተማቸውን መጽሀፍት የኦሮሚያ ክልል ርእሰ መስተዳደር አቶ ሽመልስ አብዲሳን ጨምሮ ከፍተኛ አመራሮችና ምሁራን በተገኙበት አስመርቋል። መጽሐፍቱ በሀገር ውስጥና በውጭ ቋንቋዎች የተዘጋጁ ሲሆን በዋናነትም ስለ ገዳ ስርዓት፣ ስለ አፋን ኦሮሞና ሌሎች በኦሮሞ ህዝብ ፍልስፍና ላይ ትኩረት ያደረጉ ናቸው ተብሏል። መጽሀፍቱ በተለይም ጥራት ያለው ትምህርትና ሳይንስና ምርምርን በማሳደግ ረገድ የላቀ አስተዋጽኦ ያላቸው መሆኑን አቶ ሽመልስ አብዲሳ በመድረኩ ተናግረዋል ቴክኖሎጂ የትምህርትና የቴክኖሎጂ ጉዳይ ለህዝባችን የህልውና ጉዳይ ነው። የኦሮሞ ምርምር ማህበርም ይህንኑ ታሳቢ በማድረግ እውቀቶችን በማሸጋገርና በማምረት የጀመራቸው ስራዎች ጥሩ ናቸው። ማህበሩ ከተቋቋመ ጊዜ ጀምሮ በርካታ ስራዎችን ሰርቷል። በቀጣይም ተጠናክሮ መቀጠል አለበት። በዛሬው ዕለትም ያስመረቃቸው መጽሐፍት የዚሁ አካል ሲሆኑ፣ ትልቅ ጥቅምና ትርጉም ያላቸው ናቸው። ኪታቦታ አማ የቢፍለኩን ይኮጉዳ ቀቡ የኦሮሞ ምርምር ማህበር የአሁኑን መንግስት አሰራርም ሆነ በትውልድ ውስጥ የሚታዩ ህጸጾችን ነቅሶ በማውጣት እንዲታረሙ በማድረግ ብሎም ለቀጣይ አቅጣጫዎችን በመጠቆም አስተዋጽኦ የጎላ ስለሆነ የጀመረውን ስራ አጠናክሮ እንዲቀጥልና መንግስትም አስፈላጊውን ድጋፍ እንደሚያደርግ ተናግሯል። ወራን ከነርአ ቄቁ ሰከተ ውረት ውጂ ጉዳዮ የኦሮሞ ምርምር ማህበር የዛሬውን በመገምገምና በመተቸት ክፍተቱን ማሳየት አለበት። እንዲሁም የወደፊታችንን በማየትና በመጠቆም በጥናትና ምርምር ላይ የተደገፉ ስራዎች ይጠበቁበታል። በአጠቃላይ ለትውልዱ እውቀት የሚያስጨብጡ ስራዎችን በማምረት ረገድ ትልቅ ኃላፊነት አለበት። አሁን እንደጀመረው አካሄድ ተጠናክሮ ከቀጠለ እነዚህና ሌሎች ለሀገር የሚጠቅሙ ስራዎችን እንደሚሰራ አምናለው። የክልሉ መንግስትም ያለምንም ጣልቃ ገብነት ገለልተኛ ሆኖ የሚጠበቅበትን ድጋፍ ያደርጋል። Akka miseensa tokkootti ga'ee isaa taphachuudhaan alatti ga'ee addaa irraa hin qabu jechaadha. መጽሐፍቱ ለተለያዩ ምርምሮች ብሎም ለፖሊሲ ግብዓትና ለታላላቅ የትምህርት ተቋማት ማስተማሪያነት ጭምር አስተዋጽኦ እንዳላቸው በመድረኩ የተገኙ ምሁራን ተናግረዋል። ታሪክ ይጠናል ስላለፈ አይተውም። ስለዚህ ለዛም መነሻ ይሆናል ማለት ነው። የማይደገሙ ነገሮች ምንድን ናቸው? ጥላ ያመጡት ነገሮች ምንድን ናቸው እንድንፋቀርእና አብረን እንዳንሄድ ያደረጉን ነገሮች ምንድን ናቸው እንደ ህዝብ። ስለዚህ ታሪክን የምሰንደው እዚህ ቦታ ተጠንቷላው ሌላ ቦታ ደግሞ መጠናት አለበት ትላለ። ሌላ ቦታ የምታጠናው ግን ያው አንድነትን ለማምጣትና ከታሪክ ስህተቶች ለመማር ነው። ስለዚህ በዛም በኩል ትልቅ ሚና አላቸው ማለት ነው። ለየትኛው አካዳሚክ ሪፈረንስ የሚውሉ ናቸው። ሌላው ለማንኛው አንባቢ እንደ ማንኛውም ሪሰርቸር ማንኛውም ተማሪ ኦር በዚህ ጉዳይ ላይ ጥናትና ምርምር ለማድረግ የሚያስብ ሰው እንደ ሪፈረንስ ሊጠቀምበት ይችላል። ስለዚህ ለፖሊሲ ሜከር ጥሩ ነው፣ ለአካደሚሻን ይጠቅመዋል፣ ለተማሪዎች ይጠቅማል። አካደሚክ ስታንዳርድን ስለሚያሟር አካደሚክ ስርሳይ ስለሆነ ደራሲያኖቹም ከአካደሚክ ባክግራውንድ የመጡ ስለሆኑ ስለዚህ ይህ ያለምንም እንትን በእርግጠኝነት ፎር አካደሚክ ሪፈረንስ እንደሚያገለግል በሌ በሙሉነት መናገር ይቻላል። በመድረኩ በአፋን ኦሮሞ ቋንቋ እድገት፣ በኦሮሞ ህዝብ ታሪክ እንደዚሁም የትግል ታሪክ ውስጥ ትልቅ አስተዋጽኦ ላበረከቱ ሼክ በክሪስ አበሎና ዶክተር ሀይሌ ፊዳ እውቅናና ለቤተሰቦቻቸውም ድጋፍ ተበርክቷል።